ሰላም ለናንተ ይሁን፣ ውድ ቤተሰባዎች። እንደምናላችሁም ይህ አዲስ ኢንሳይደር ነው። ለሰዓቱ የደረሱና አዳዲስ መረጃዎች አሁን ትሰማላችሁ። በቅድሚያም ርዕስቱን አስታውቃችሁም ከሚያዝያ 2015 ዓመተ ምሕረት ጀምሮ በግጭት ውስጥ የሚገኘው የአማራ ክልል አብዛኛውን አካባቢ በመንግስት ቁጥር ስር እንደሚገኝ የመንግስት ኮሚኒኬሽን ጉዳዮች ሚኒስትር ለገሰ ቱሉ ተናግረዋል። ሚኒስትሩ ኤንብሲ ከተባለ የአገር ውስጥ ቴሌቪዥን ጋር በነበራቸው ቆይታ ቃለ ምልልስ ያደረጉ ሲሆንም የአማራ ክልል የጸጥታ ሁኔታውን ላይ ዘጠና በመቶ ክልሉ በመንግስት እጅ ነው ብሏል። በአንጻሩ የፋኖ ኃይሎች በእጃችን ስር ይገኛል ሲሉ ለአንድ የውጭ መገናኛ ብዙኃን መግለጫ መስጠታቸው የሚታወስ ነው። በዝርዝር የምነግራችሁ ጉዳይ ነው። በሌላ በኩል አርባ መቶ የሚሆነው የትግራይ ግዛት በወራሪዎች ስር ነው የሚገኘው ሲል የጊዜው አስተዳደሩ ዋነኛ ተልእኮ የክልሉን የግዛት ዋስን ማረጋገጥ ነው ብለዋል። ፕሬዚዳንት ታደሰ ወረደም አሁን ላይ የትግራይ ክልል አርባ መቶ የሚሆነው አካባቢ በወራሪ ኃይሎች ነው የተያዘው ብለዋል። እናስደምጣችኋለን። ወዲህ ደግሞም የኮማንደር ፍቅሩ ሙሉዬ መልእክት እንመለከታለን። ኮማንደር ፍቅሩ ሙሉዬ ለአማራ ፋኖ ትግል ደጋፊዎች በሙሉ መልእክት አስተላልፏል። የምትሰሙት ነው የሚሆነው ወዲህ ደግሞ የአማራ ፋኖ አንድነት የመጨረሻው ደረጃ ላይ ደርሰዋል ሲሉ ፋኖ ተናገረም የአማራ ህዝብ በጉጉ ሲጠብቁ የነበረው የአማራ ፋኖ አንድነት የመጨረሻው ደረጃ ላይ ደርሰዋል መባሉን የምናስደምጣችሁ ሲሆን ብልጽግናና የነማዛ ክስም በብዙ ያስባላ ላይ ይገኛል በኢቤሲ ብርቱካን ዶክመንተሪ ዙሪያ ተደጋጋሚ መለስ የሰጠው የብልጽግና መንግስት የሽብር ክስ መስርቷል በነማዛ ላይ ይህን ጉዳይም ሰፋር ገን የምንመለከተው ይሆናል ውድ የቻናላችን ተከታታዮች ቻናላችንን ላይክ፣ ሼር፣ ሰብስክራይብ ያድርጉ። ለአዲስ ኢንሳይደር አዲስ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ይሆኑም። ወደ ቀዳሚ መረጃም አለፍን። ለአማራ ፋኖ ትግል ደጋፊዎች በሙሉ ኮማንደር ፍቅሩ ሙልየ መልእክት አስተላልፈዋል። መልእክቱንም እንደሚከተለው እናቀርባለን። እኔ ኮማንደር ፍቅሩ ሙልየ የአማራ ፋኖ በሎ በላስታ አውራጃ አሳምነው ጽጌ ክፍለ ጦር ምክትል አዛዥ ሲሆን እንደሚታወቀው ባለፉት ዓመታት ለሕዝቤ የአሳምነውን ቃል አደራ በመቀበል የትግል ችቦን በማንሳት ለአማራ ሕዝብ የገባበትን ኔፍ ትግል በሎ ላስታ አውራጃ በቀዳሚነት ከጓዶቼ ጋር በመሆን ሳደራጅ ስታታግል፣ ለዚህም ከሻለቃ ተነስተን ከግዙፍ ክፍለጦር ከክፍለጦርን በጀግናችን ስም ኮር መስርተን አልበዋልም። እናም ሰሞኑን በማህበራዊ ሚዲያ ተብሎ ከጥላት ባልተናነሰ ከወንድሞቼ ከትግል አጋሮቼ ጋር የመከፋፈል ጥርጣሬ የመንዛት የሀሰብ ፕሮፓጋንዳ እየነዙ ሲዘዋወር ተመለከኩ ብሏልም። በመሰረቱ የዚህ ህዝብ ትግል የጀመር ነው ህይወታችን አሲዘን ነፍጥ አንግበን እንጂ ሶፋ ላይ የአማራ ቦታ ተቀምጠን በማህበራዊ ሚዲያና በወሬ ጋጋት ስላልጀመር ነው። በወሬ የሚፈርስ የሚጠራጠር ጦርም ሆነ የትግል አጋር አላፈራንም፣ የለንም። ሁሉም ቅን ሊያቆመለት አላማ ታማኝ ኑ ብሏልም። እናም የብልጽግና ሰራሾቹና ወርቶ አደሮች ሰሜን በማህበራዊ ሚዲያ እያጥላሹ ባይ ከብልጽግና በላይ የውስጥ ህመሞች የሆኑም ብዙ እንዳሉ ባያጠራጥረም ቅሉ ግን እኔ በተሰጠኝ ሥራ መደብ በላስታውራጃ ያሳምነው ጸጋዬ ኮሮ የምክትል አዛዥነት ከወንድሞች ጋር በአግባቡ እየሰራው የታገልኩ ይገኛሉ ብሏል። አሁን ምላሽ ለመስጠት ያስገደደኝ እንደዚህ አይነት ስም ማጥፋትና ጥላሸት በመቀባት የደረሰባቸው ብዙ ወንድሞች ስላሉ ማህበራዊ ሚዲያ ላይ የሚወራን ሁሉ ሀቅ ነው ብለን ባንቀበልና ምርቱን ከገለባ መለየት አማራዊ ግዴታችን ስለሆነ በዚሁም በየዋህነት ግራ ለተጋባችሁና ለተጨነቃችሁ በለም ማሳወቅ ነው ብሏል። እናም እኔ ድርጅቱ በሰጠኝ የስራ መደብ ያለው ቢሆንም በዚህም እኔ መገምገም የሚችለው የእኔ ድርጅትና ታጋይ ወንድሞቻችን ሲሆኑ እነዚህ ወንድሞቼ በራሱ ፈጽሞ ግራ እስኪጋቡ የወሬው ጋጋታ ሌላ ሰውም ላይ እንዳይደርስ ማሳፈር ማሳፈርና መልስ መስጠት ግድ ስለሆነ ነው ብሏል። አሁን የአማራ ህዝብ የጋራ ጥላታችን የሆነውን እርቃኑን እያስቀረን እንገኛለን። ነገር ግን በእኛ ላይ የሚደረግ ይህ አይነት ነገር ያስተዛዝባል ሲሉም ተናክሯል። የአማራ ክልል መንግስት የክልሉን 90 በመቶ እንደተቆጣጠረ የኮሚኒኬሽን ሚኒስትሩ ተናገሩ። ከሚያዝያ 2015 ዓ ም ጀምሮ የትጥቅ ግጭት ውስጥ የገባው የአማራ ክልል አብዛኛው አካባቢ የመንግስት ቁጥጥር ስር እንደሚገኝ የመንግስት የኮሚኒኬሽን ጉዳዮች ሚኒስትር ዶክተር ለገሰ ቱሉ ትናክሩም። ሚኒስትሩ ኤንቢሲ ከተባለ ሀገር ውስጥ ቴሌቪዥን ጣቢያ ጋር ባደረጉ ዘለግ ያለ ቃለመልስ ስለ አማራ ክልል የጸጥታ ሁኔታ ማብራሪያ ሰጥቷል። ክልሉ የልኑ አደጋ ውስጥ ገብቶ ነበር ያሉት የኮሚኒኬሽን ሚኒስትሩ በአሁኑ ጊዜ 90 በመቶ የክልሉ አካባቢዎች መንግስት መቆጣጠሩን ተናግሯል። የፋኖ ኃይሎች በበኩላቸው ከ80 በመቶ በላይ የክልሉ አካባቢዎች በእጃቸው እንደሆነ በተለያዩ ጊዜያት ሲናገሩ ተደምጧል። ባለፉት ሁለት ዓመታት በመንግስት ኃይሎችና በፋኖ ታጣቂዎች መካከል የሚካሄደው ግጭት አሁንም ድረስ መቀጠሉን ከሁለቱም ወገኖች የሚወጡ መረጃዎች ያመላክታሉ። ነገር ግን በአሁኑ ወቅትም የክልሉ መንግስት ተጠናክሯል፣ አደረጃጀቱን እስከ ቀበሌ አጠናክሯል ተብሏል። በአብዛኛው ዘጠና በመቶ የሚሆኑ አካባቢም ክልሉ በራሱ ታጣቂ አስተዳደርና የጸጥታ ሁኔታዎች የሚቆጣጠርበት ሁኔታ ተፈጥሯል ሲሉ ሚኒስትሩ ተናግሯል። ከቁጥጥር ውጭ የሆኑት አካባቢዎች በተመለከተም ደግሞ የቀሩትን ግን የክልል ጸጥታ ኃይሎችና የፌዴራል ኃይል በጋራ ሆነው ችግሩን የሚፈቱበት ሁኔታ የተፈጠረ ነው ብለዋል። በድርድርና ህግ ማስከበር እንቅስቃሴ በአብዛኛው የክልሉ አካባቢዎች ሰላም ሁኔታ ተፈጥሯል ብለዋል ሚኒስትሩ። የክልሉ ነዋሪዎች ግን ማህበራዊ እንቅስቃሴዎችን ጨምሮ የእለት ክእለት ህይወታቸውን በግጭት ማስተጓጎላቸውን ይናገራሉ። ሚኒስትሩ ከቴሌቪዥን ጣቢያ ጋር ባደረጉ ቆይታም አጠቃላይ የአገሪቱን የሰላምና የጸጥታ ሁኔታ ያነሱ ሲሆንም ኢትዮጵያ ወደ ተሟላ የሰላም ሁኔታ መታለች ሲሉም ሁለት የተቃረኑ ሀሳቦች መኖራቸውን ገልጸዋል። መሬት ላይ ያለው እውነታ እና የሰዎች አረዳደም የተለያዩ ናቸው ሲሉ እገታ፣ ዝርፊያና የንብረት ውድመት የመሰሉ ክስተቶችን በማንሳት ላይ ይህ ሁኔታ በየትኛውም አገር ይኖራል ሲሉ ዶክተር ለገሰ ተላንክሯል። አገሪቱ ከነበረችበት የታፈነ ፖለቲካ ምህዳር በማስፋትና ወደ ነፃነት በሚደረገው ሽግግር ችግሮች ባህል መፍታት የወለዳቸው ክስተቶች እንደሆኑም ገልጸዋል። የጸጥታ አካላት ባሰባሰቡበት አካባቢም የጸጥታ አካላት በሌላ ነገር በሚጠመዱበት አካባቢ ይህን አጥንተው ረብሻ የሚፈጥሩ ሽፍቶች አሉ። ቀድሞም የነበረ ነው፣ በሂደት ይኖራልም ተብሎ ይጠበቃል ብሏል። አልፎ አልፎ የማገት ሁኔታዎች አሉ፣ የመዝረፍ ሁኔታዎች አሉ፣ ማቃጠል ሁኔታዎች አሉ ብለዋል። ከአዲስ አበባ በቅርብ ርቀት ባሉ አካባቢዎች ሳይቀር በተደጋጋሚ ስለሚፈጸሙ እገታም ባህሪም ሲናገሩም አብዛኛው እገታዎች የሚደረጉት ከኢኮኖሚ ጋር የተያያዘ ነው ሲሉ በአቋራጭ ለመበልጸግ የሚደረግ እንደሆነም ገልጸዋል። አልፎ አልፎ እገታዎች የፖለቲካ መልክ እንደሚሰጣቸው አብራሮት ሚኒስትሩም ለዚህ ማሳያ አድርገው የአማራ ክልልን ያቀረቡ ሲሆንም በአካባቢው የሚንቀሳቀሱ ታጣቂዎች ኃይላቸውን ለማሳየት ሲሉም እገታዎችን ይፈጽማሉ ብለዋል። ሚኒስትሩ እገታዎችን ለመከላከል የማህበረሰቡን የንቃት ተሳትፎ ደጋግመው ያነሱ ሲሆንም ውስጣዊ ሁኔታዎችን በአብዛኛው የሚመለከተው ህብረተሰቡን ነው። ህብረተሰቡ የነቃ ተሳትፎ አካባቢውን የሚጠብቅ ካልሆነም በወታደራዊ ኃይል ሁሉንም አካባቢ መጠበቅ አይቻልም ብለዋል። በሌላ መረጃ የአማራ ፋኖ አንድነት የመጨረሻው ደረጃ ላይ ደርሶ አልተባለም። የአማራ ህዝብ በከፍተኛ ጉጉት እየጠበቀው የሚገኘው በአራቱም ግዛቶች የሚገኙ የፋኖ አደረጃጅቶችን የጣምራ የተባለው አንድነት እየተሰራበት ይገኛል። በመሆኑም የአማራ ፋኖ አንድ አደረጃጀት የመጨረሻው ጥልቅ ውይይት እያደረጉ ናቸው ተብሏል። ይሁን እንጂ ይህ አንድነት መታወጅን እኩል ከብልጽግና ጋር እየፈሩት የሚገኙት የአፋድ መሪዎች በወንድሞቻችን ላይ ነፍጥ ከማንሳትም ባለፈም መግደልን ተያይዞታል። በኋላ አፋድ የአማራ ፋኖ ወደ መናገሻ ከተማን አዲስ አበባ ለመግባት ሊጠቀምባቸው ለሚባሉ በሸዋ ቀጠና የሚገኙ ቁልፍ ቀጠናዎችን ለመያዝና በአካባቢ የሚገኙ ፋኖች ለማጥፋት እየሰራ ይገኛል ተብሏል። ከብልጽግናው አገዛዝ ጋር በመናበብም ቦታውን ቀድሞ ለመያዝ የአማራ ፋኖን ጉዞ ለመግታት በእስክንድር ተደርገ የሚዘወረውን በመከተማ የሚመራውን ሸዋ ጠቅላይ ግዛት ህዝብ በገዛ ወንድሞቹ ላይ የከፈተውን ጦርነት መቀጠሉ ተናግሯልም። በከተማሞ ራምቦ ክፍለ ጦርም በመላክ በሚዲያ የሚገኙ የቀስትና ብርጌድን ማጥቃቱም እየተነገረ ይገኛል። ይህ እያለ ግን አሁንም አንድነቱ የተሰራበት ይገኛል ተብሏልም። በዚህም ብርጋዴ ጀነራል ተፈራ ማሞ ዋነኛ ሚኖ የተወጡ እንደሚገኙ መረጃዎች እየጠቆሙ ይገኛሉ። በሌላ መረጃ ብልጽግናና የእነ ማዛን ክስ እንመለከታለን። በኢቤስ የብርቱካን ዶኩመንተሪ ዙሪያ ተደጋጋሚ ላሰጥ ብልጽግና አገዛዝ የሽብር ክስ መሰረተ። የብልጽግና አገዛዝ በፌዴራል ከፍተኛ ፍርድ ቤት ጋዜጠኛ ማዛ ማመድን ጋዜጠኛ ተስፋ ወልደ ስላሴና ሶስት የቤስ ጋዜጠኞችን በኢቤስ ቴሌቪዥን ሁለተኛ ታሪክ ተሰራጭቷል በሚል ብርቱካን ተመስገንን ጨምሮ ሌሎች ተጠርጣሪዎችን በሽብር ወንጀል ከስፏልም በአጠቃላይ 16 ተከሳሾች የተካተቱበትን የክስ መዝገብ ለፌዴራል ከፍተኛ ፍርድ ቤት የህገ መንግስትና የሽብር ወንጀል ጉዳዮች ችሎት ትናንት ማክሰኞ ሚያዝያ ስምንት ቀን 2017 ዓ ም ያቀረበው የፌዴራል ጠቅላይ ፍርድ ቤት ከተከሳሾች መካከል ስምንቱ በአዲስ አበባ ከተማ አስተዳደር ቢሮ በወረዳ ደረጃ ያሉ ኃላፊዎችና ሰራተኞች ናቸውም ተብሏል። አቃቢ ህግ ለፍርድ ቤቱ ባቀረበው መዝገብም ሶስት የክስ አይነቶች ጠቅሷል። የመጀመሪያው ክስ የሽብር ወንጀል ለመከላከልና ለመቆጣጠር በ2011 ዓ ም የወጣውን አዋጅ በመተላለፍ የቀረበ ነው። አቃቢ ህግም በክሱ የጠቀሰው በአዋጁ ድንጋጌ የሽብር ድርጊት በመፈጸም የሰው ህይወት ለአደጋ ማጋለጥ ይመለከታል ብሏል። ብልጽግናም ይህን መሰል የሽብር ወንጀል ክስ በተከሳሾቹ ላይ መሰረተው በ

በሌላ መረጃ አርባ በመቶ የሚሆን የትግራይ ክልል በወራሪዎች ስር ነው የሚገኘው ሲሉ ፕሬዚዳንት ታደሰ ወረደ ተናገሩ። የትግራይ ክልል አርባ በመቶ የሚሆነው ግዛቱ በወራሪዎች ቁጥጥር ስር ነው ሲሉ የክልሉ ጊዜያዊ አስተዳደር ፕሬዚዳንት ሌተናል ጄኔራል ታደሰ ወረደ ገለጹ። የጊዜያዊ አስተዳደሩ ፕሬዚዳንት ዋነኛ ተልእኮ የክልሉን ግዛት ወሰን ማረጋገጥና የተፈናቀሉትን ወደ መቀኛቸው መመለስ ነው ብለዋል። ፕሬዚዳንቱ የኔ የገለጹት በኢትዮጵያ ጀርመን አምባሳደር የሆኑት ጄኔስ ሃንፊልድ ዛሬ ሚያዝያ 30 ቀን 2017 ዓ.ም በጽህፈት ቤታቸው ተቀብለው ባነጋገሩበት ወቅት ነው። ፕሬዚዳንት ታደሰ አርባ በመቶ ሰላምቶ የሚሆነው የትግራይ ክልል በወራሪዎች ቁጥጥር ስር ነው የሚገኘው ሲሉም ተናግረዋል። በመጨረሻም ወደ ውጭም ሁለተኛው የአሜሪካ ተዋጊ ጀት የማረፍ ሙከራ ሳይሳካለት በመቅረቱ ቀይ ባህር ላይወደቅም የአሜሪካ ባህር ኃይል ኤፍኤ 18 የተባለ ሱፐር ሆርኔት አውሮፕላን አጓጓዥም ዩኤስ ሃሪያይስ ቱርማን ላይ ማረፍ ባለመቻሉ ቀይ ባህር ላይ ወድቋል ሲል ኤንቢሲ ኒውስ ዘግቧል ሁለቱ የአሜሪካ ባለስልጣን ጠቅሶም የዘገበው ኤንቢሲ እንደ ዘገበው ከሆንም ጀቱ ማክሰኞ ምሽግ ጉዳት ሲደርስበት በውስጡ የነበሩ ሁለት አቪየተሮች በሰላም ወጥተዋል ቀላል ጉዳት ደርሶባቸዋል ተብሏል ከአንድ ሳምንት በፊት በተመሳሳይ መርከብ ጉዳት የደረሰ ሲሆን ሁለተኛው ሱፐር ሆርኔት ነው ተብላለም። ሁለቱም ክስተቶች በአሜሪካ ባህር ላይ እየተመረመሩ የተመረመሩ ይገኛልም ተብላለም። በሌላ በኩል ፕሬዚዳንት ዶናልድ ትራምፕ ኦማን በዋሽንግተንና በታጣቂ በኩል መካከል የተኩስ አቁም ስምነት ማድረጋቸውን ተከትሎ ዩናይትድ ስቴትስ በየመን ላይ የምታደርገውን የዕለት ተዕለት የቦምብ ጥቃት ከሁቲዎች ጋር በመግባባት ላይ የተመሰረተ መሆኑን አስታውቋለም። ውድ የቻናላችን ተከታታዮች ቻናላችንን ላይክ፣ ሼር፣ ሰብስክራይብ ያድርጉ። ለአዲስ ኢንሳይደር አዲስ የሆናችሁ ደግሞ ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ።